ሰላም ሰላም የትውስታ ቤተሰቦች፣ እንደምን ናችሁ? ዛሬ እንደተለመደው አንድ ቁም ነገር አዘል ገጠመኝን ሼር ከማድረግ ወደኋላ አልልም። ነገሩ እንዲህ ነው። የሆነ ጊዜ በጠዋቱ የሆነች ክላስ ነበረች፣ በጣም በጠዋቱ እሷን ጨርሼ ከአንድ ሰዓት ተኩል በኋላ ታክሲ ምናምን አጣውና ባስ ውስጥ እገባለሁኝ። ቅጥቅጥ ባስ ታታ የሚባለው ማለት ነው። ሰው በሱ ገባና ይሄዳል፣ ይሄዳል፣ ይሄዳል። መንገድ ዝግ ነው፣ በዚህ ይሄዳል፣ ዝግ ነው፣ በዛ ይሄዳል፣ ዝግ ነው። በጣም በቃ ዋልናት ማለት ነው። ዋልናት። ከአራብሳ ነበር የተነሳሁት። በሲኤምሲ ዝሮ መጣ፣ ምንም ጠብ የሚል ነገር የለም። ዘን ፋይናሊ ይህን ሁሉ ጊዜ ጠብቀን መንገድ ተዘጋግቶ፣ በጣም ቢዚ ነው። የሆነ ቦታ ሳለ ትምህርት የሚባል አካባቢ ቦታ ለካ ውሃ ፈንድቶ ምናምን ነገር የተለመደው ጎርፍ አስፋልት አጥለቅልቋል ማለት ነው። ብዙውን ጊዜ እኔ የገጠመኞች ከውሃ ጋር ስለሆኑ ምናልባት ለሌላ አይደለም። ባስ ውስጥ አንዱ ምን ይላል? አረ ዓባይ ሞልቶ ይላል። ሁለተኛው ሰው ምን ይላል? ዓባይ በዚህ ምን ጣለው ይላል። ሶስተኛ ሰው ምን እንዳለ ታውቃላችሁ? በጣም የሚገርመኝ ትልቅ ትምህርት የተማርኩበት አጋጣሚ ሶስተኛ ሰው ምን እንዳለ ልንገራችሁ። ሀገሩ አይደለም ወይ ይጥለዋል እንጂ ለምን አይጥለው ማለ። ወገኖቼ እነዚህ ሶስት አይነት ሰዎች ነው ያጋጠሙኝ። የመጀመሪያው አባይ ሞልቶ ባዩ፣ የሁለተኛው አባይ በዚህ ምን ይጥለዋል ያለው ሰውዬ፣ የሶስተኛው ደግሞ ሉክ የሶስተኛው አይነት ሰውዬ ሀገሩ አይደለም ወይ ለምንድነው ነው ማይጥለዋል? ምናልባት ሰዎቹ እየቀለድ ነው፣ በተለይ የመጀመሪያው እና የሶስተኛው ሰው ሁለቱ ሰዎች ማለቴ በጣም እየቀለድ ነው፣ ለጨዋታ ነው። የሁለተኛው ሲሪየስ ነው፣ ከምሩ ነው የተናገረ። ግን ነጥብ ጥሏል ብዬ አስባለሁኝ። ኦኬ አንዳንዴ እንደነዚህ አይነት አጋጣሚዎች የምሬኝ ነው የምላችሁ። በጣም ትልቅ የሆነ ሌሰን ሰጠው ነው የሚሸኟችሁ ማለት ነው። አስቡት አዲስ አበባ ውስጥ ኦኬ፣ አዲስ አበባ ውስጥ ልክ ነው የመጀመሪያው፣ አሚን፣ የሁለተኛው ሰውዬ ልክ ነው። አዲስ አበባ ውስጥ ዓባይ ሩቱ ወይም ደግሞ ዓባይ የሚፈስበት ወንዝ በዚህ ጋር ምንም ሊጥለው አይችልም። ልክ እኮ ነው። ነገር ግን ሶስተኛው እዛው አዞረበት። ሀገሩ አይደለም ወይ እንዴ? ይጥለዋል እንጂ። ሀገረኛ አስትሆን አንተ የትም ሆን የትም። ኦኬ ኦሮሞውን፣ አማራ፣ ትግራይሙን፣ ወላይታ፣ አፋሪሙን፣ ጉምዝሙን ማንም ሁን ማንም። ጎንደርም ብትሄድ፣ ሲዳማም ብትሄድ ሻሽመኔም ሄድክ፣ መቀለም ሄድክ፣ አክሱም ሄድክ፣ ኦኬ፣ ባሌም ሄድክ፣ የትም ሄድክ የራስ ሀገር ነው። ስለዚህ ይጥላል ማለት ነው። እና የሶስተኛው ሰውዬ ሾክ ነው። በጣም ነው ሾክ ያደረኩት። የምሬ ነው ብላችሁ። እናም መልሼ እነዚህ ሶስት ሰዎች ያሉትን ወይም ደግሞ የተለዋወጡትን ቃላቶች ልድገምላችሁ። አስፓልት ውሃ ሞልቷል። የመጀመሪያው ሰውዬ አረ አባይ ሞልቶ አለ። ባስ ውስጥ ነው አዲስ አበባ ውስጥ። ሁለተኛው ሰው ምን አለ? አባይ በዚህ ምን ይጥለዋል አለ። ሶስተኛው ሰው በጣም ብልህ እና አስተዋይ ብዬ የወሰድኩት ሰው ምን እንዳለ ታውቃላችሁ? ሀገሩ አይደለም እንዴ ይጥለዋል እንጂ በጣም ነው የሚጥለዋል እናም ወገኖቼ ከ ከዚህ ገጠመኝ ትልቅ የሆነን ቁም ነገርን እንደምትሸምቱ ተስፋዬ የማይነጥፍ ነው ባይሆን ግን የትውስታ ቻናላችንን ለሌሎች ወዳጅ ዘመዶቻችሁ ሼር በማድረግ ይተባበሩን። እናንተ ሼር ስታረጉልን፣ ደግሞ እኛ ምስጋናችን የምሬን ነው የምላችሁ፣ ላቅ ያለ ነው። ሰላም።